በትምህርት ቤት ጨዋታዎች ድንቅ እግር ኳስኛ እንደሆነች ለማስመስከር ጊዜ አልፈጀባትም ይባላል። ኳስ ከምግፋትና ከመለጋት ያለፈው የእግር ኳስ ጥበቧ በፍጥነት ወደ ትልቅ መድረኮች ወስዷታል። ከትምህርት ቤት ወረዳ፣ ከወረዳ ዞን፣ ከዞን ክልልን ወክላ ለመጫወት የወሰደባት በጣም አጭር ጊዜ ነበር ይባላል። በአጭር ጊዜ ውስጥ ፕሮፌሽናል እግር ኳስ ተጫዋች ሆና የኢትዮጵያ ሴቶች ፕሪሚየር ሊግ ላይ ተጫውታለች። በተመሳሳይ ፍጥነት ነገሮች ተቀያይረው ከምትወደው እግር ኳስ ተለየች እንጂ። የቀድሞዋ ፕሮፌሽናል ተጫዋች አሁን ላይ የተገኘውን ስራ የምትሰራው መሳይ ተመስገን። እኛም ይህንን አስገራሚ መረጃ ከቢቢሲ በማንበብ ቀበና ከሚገኘው ቢሯችን ካሜራችንን ሸክፈን መሳይ ወደምትገኝበት ወደ ተወለደችበት ሆሳና ጉዞ አድርገናል። እለተ ቀዳሚ አጥቢያ መጋቢ ስድስት በሆሳና ከተማ አብዬ ኤርሳማው ስታዲየም ተገኝተናል። መሳይንና መሰሎቿን በማየት የወደፊቶቹ እንስት የሀድያ ሆሳና ከተማ ክለብ ሴት እግር ኳስ ተጫዋቾች አይናችን ረፈባቸው አረፈባቸው። ታዲያ መሳይን ለማግኘት ያደረግነው ሙከራ የተሳካ አይመስልም። መሳይም ጋር ብንደውል አታነሳም። ተስፋ ሳንቆርጥ በተደጋጋሚ ስንደውል አነሳችው። መሳይ በትህትና ስልኩን አንስታ ከሀገሬ ስፖርት እንደደወልንና እሷን ለማውራት እንደመጣን አስረዳናት። ህይወት እንዲናትና አክስቱ አርፈው ከከተማ እንደወጣች ነገረችን። እኛም መቼ እንደምትመለስ ጠየቅን። ከጠበቃችሁኝ የሚቀጥለው ቅዳሜና ወደመለሳለሁ አለችን። ታዲያ እሷን ለማግኘት 230 ኪሎ ሜትሮችን አቆራርጠን የሄድንበት ዓላማ ማሳካት እንዳለብን በሚል ተስማማን። ታዲያ ሳምንቱን ስንጠብቅ ከርመን ለማስታወስ አርብ ምሽት ጀምሮ ስልክ ብንደውልም የውሃ ሽታ ሆና ቀረች። የመሳይና የሀገሬ ስፖርት ግንኙነት ሳይሳካ ቀረ። ከላይ ያገኘነውን መረጃ እንደሚከተለው በወፍ በረር እንዳስሰዋለን። ሆሳና ከተማ የተወለደችው መሳይ ተመስገን ከድሜ አብዛኛውን እያለፈው በኳስ ነው ትላለች። የእግር ኳስ ህይወቷ በፍጥነት እዚህ ላይ ይጀምራል። በኢትዮጵያ ሴቶች ፕሪሚ ሊግ የሚሳተፉ ክለቦች እንድትፈርምላቸው ጠይቋት። ፕሪሚየር ሊግ ካሏት ክለቦች መካከል ሐዋሳ ከተማና ሲዳማ ቡና ይገኙበታል። መሳይ በተመሳሳይ ወቅት ለሁለቱም ክለብ ፈረመች። እዚህ ጋር ትልቅ ችግር የተፈጠረ ይመስላል። ይህንን ያደረግኩት ባለማወቅ ነው ብትልም ጥፋተኛ ሁና በመገኘቷ ለሁለት ዓመቱ ወደ እግር ኳስ ድርሽ እንዳትል ተደርጋለች። ታዲያ ሐዋሳ ከነማ ይግባኝ ጠይቆ ከአንድ ዓመት ተኩል በኋላ ወደ እግር ኳስ ተመለሰች። ሌላ ከባድ ችግር በመሳይ ላይ ጠባሳው አሳረፈ። በዋሳ ከነማ ውስጥ ውጤታማ ጊዜ እያሳለፈች የነበረችው መሳይ ቅሬታ ቀረበባት። የመሳይ ጾታ ልክ አይደለም በማለት የፕሪሚየር ሊጉ አሰልጣኞች ለፌዴሬሽኑ ቅሬታ ቀረቡ። በዚህ ምክንያት መሳይ መመርመር እንዳለባት ተወሰነ። የኢትዮጵያ እግር ኳስ ፌዴሬሽን ለዳግማዊ ምኒልክ ሆስፒታል ደብዳቤ ጻፈ። ደብዳቤው መሳይ እንድትመረመር የሚጠይቅ ነበር። ምርመራ አደረግኩ። ውጤቱም መጫወት ትችያለሽ የሚል ነበር። ውጤቱ ለፌዴሬሽኑ ተላከ። ፌዴሬሽኑ እንድትጫወት ፈቀደ። ል ትገልጻለች። የሆነ ሆኖ መሳይ በዚህ ዓመት ዳግም ወደ እግር ኳስ ተመለሰች። የውድድር ዘመኑ ሲጠናቀቅ የመከላከያ ሴቶች እግር ኳስ ቡድን መሳይን አስፈረመ። ከቀጣይ ውድድር ዘመን በፊት ባለው ጊዜ ወደ ትውልድ ከተማዋ ሆሳና ተመለሰች። ከጥቂት ጊዜ በኋላ ከእሷ ጋር ለመከላከያ የፈረሙ ሌሎች ሁለት ሴት ተጫዋቾች ደመወዝ መግባቱን የሚገልጽ የጽሑፍ መልእክት ደረሳቸው። መሳይ ጋር ይሄ መልእክት አልመጣም። ጠበቀች። የተለወጠ ነገር የለም። ደሞዝ አልገባልኝም ብዬ ስደውል ፌዴሬሽኑ የእሷን ውላና ጸድቅም ብሏል አሉኝ። ከባድ ነበር አስደንግጦኛል ስትል ሁኔታዎችን ታስታውሳለች። ሁለተኛ ምርመራ ማድረግ አለብሽ ተባለች። አንድ ሰው ላይ ሁለት ጊዜ ምርመራ ይደረግ መባሉ ተገቢ እንዳልሆነ የምትገልጸው መሳይ በውሳኔው ቅር ብትሰኝም ለምርመራው ተስማማች። እኔ ፈልግ ያመጣሁት ነገር የለም የምደብቀው ነገር ስላልሆነ ለሁለተኛ ጊዜ ምርመራ ሲሉኝ እሺ ነው ያልኳቸው፣ ትላለች። መጀመሪያ ላይ ወንድናት ብለውኝ ነው የመረመሩኝ። ድጋሜ የፌዴሬሽኑ ዶክተሮች ምርመራ የመሳይ ሆርሞኖች መስተካከል አለበት አሉኝ። መሳይ መስተካከል አለበት ስለ ተባለው ሆርሞን ምንነት፣ በምን ያህል መጠን ወይም በአጠቃላይ ስለ ሆርሞኑ ዝርዝር መረጃ የላትም። ሆኖም ከስድስት ወር በላይ የፈጀ የተባለውን የሆርሞን ሕክምና ለማድረግ ፈተና ገጠማት። ለዚህ ሕክምና በሐኪም በተደጋጋሚ በሚሰጣት ቀጠሮ ምክንያት አዲስ አበባ መመላለስ ነበረባት። በጣም ብዙ ወጪ አወጣሁ። እጄ ላይ የነበረውን ብር ምንም ጥቅም ላላገኝበት ጨረስኩት። ምርመራ በሚል ከሆሳዕና አዲስ አበባ እየተ ተመላለስኩ ነበር። አዲስ አበባ ዘመድ የለኝም፣ ቤተሰብም የለኝም። አልጋ እያስኩ ነበር የምቆየው። በጣም ብዙ ነገሮች አስከፈሉኝ። ከአቅሜ በላይ ሲሆን የሚረዳኝ ሳጣ ምርመራውን አቆምኩት። ከዚያ ሰፈር ላይ ወደማገኘው ስራ ተመለስኩ ትላለች። እኛም ይህንን በመስማት ነበር ያለችበትን ሁኔታ ለማየትና የምትረዳበትን አጋጣሚ ለመፍጠር ብንጓዝም ሳይሳካ ቀረ። ታዲያ በዛን ጠዋት ካሜራችን እያረፈባቸው የሃድያ ውሳና ከተማ ሴት እግር ኳስ ተጫዋቾችና አሰልጣኞች መሳይን ያቋት ይሆን ብለን ስንጠይቅ በሚገባ ብለው ተከታዩን ሀሳብ አጋርተውናል። መሳይን በቅርበት አውቃታለሁ። የዚሁ የኛ ዞን ልጅ ነች እና ከዞን ውድድሮች ጀምሮ እስከ ክልል፣ ሀገር አቀፍ ውድድሮች እና በክለብም ደግሞ አዋሳ ከነማሌ እስከ ቅርብ ጊዜ እናውቃታለን እና ምናልባት ልጅቷ እንግዲህ ሴት ነች ሴት ነች፣ በእርግጠኝነት ሴት ነች። ምክንያቱም እኔ አጋጣሚ ከዚህ ከተማ ቢያንስ ወደ ተወሰነ ርቀት ሌነው ያለሁት ና እዛ አካባቢ የወዳጅነት ጌሞች እናደርጋለን። ተክለሰውነቷን አይቶ ህዝቡ እንዴ ምናምን ሲል የእኛን ካፒቴን እንትን ብለው የሆነ ክበብ ነበረ እና የግድ መረጋገጥ አለበት ሲባል ልጅቷ ካፒቴኑ አይዳረ በስማም ሴትነሽ ምናምን እስከማለት ደረጃ። አሁን ይህን ለእንትን ነው የምነግረ፣ እና ከዛ ሲቀጥል የወንድ ሆርሞን አላት ተብሎ አቋረጠ ይመስለኛል። ሲያቋረጥም የኢትዮጵያ እግር ኳስ ፌዴሬሽን ያቋረጠበት አይመስልም። ምናልባት ጣልቃችሁ መሄድ ከቻላችሁ እንደዛ ነው ይመስለ። እኛም አካባቢ ያለው አረዳድ እንደዛ አይደለም። በቃ ስንረዳ በዛ አይነት አንገል አይደለም የተረደ ነው። አንድ ግለሰብ እንዳገታት እንዳስቆማት ነው የሚታየን፣ ና እቺ ልጅ ቤተሰብ አስተዳዳሪ ነች። ይቺ ልጅ ከዛ ስፖርት አግኝታ ጓደኞቿን ታስተምራለች፣ ይህ ወንድሞቿን ታስተምራለች እና እንጀራዋ ነው። አሁን እች ልጅ ያለችበትን እንትን ብንነግራችሁ በጣም ነው የሚያሳፍረው። በቃ እግር ኳስ ነው፣ እግር ኳስ ላይ ቆየ ሰው። አሁን እኔ ከዚህ እግር ኳስ ቦታ ግራ ይገባኛል። ሕይወቴን እንትን ያልኩባት በዚህ እግር ኳስ ነው እና እች ልጅ ከእግር ኳሱ ማጥፋት ተገቢም ስላይደለ ያላትን ነገር ወይ ሂጂ ሆርሞንሽን አስተካኪ ተብሎ፣ እሺ ውጭ ሀገር የሚሄደው የእንትኑ ምርመራው መጥቶ እንደዚህ ነው ተብሎ ወይ ቁርጡ አልተነገራትም። እቺ ባዶ ቦታ ነው ያለችው እና ስለዚህ ቢያንስ እቺ ልጅ የመመለስ እንትኑ ኑሮ ፌዴሬሽኑም ወዳላ ዞር ብሎ አይቶ ለራሱም ጥቅም አለው። በእርግጠኝነት ለብሔራዊ ቡድናችንም ታገለግላለች። በእርግጠኝነት ቤተሰቦቿን የምታስተዳድር አይነት መንገድ ይፈጠራል። ግን የመመለስ እንትኑ ፕሮግራም ኑሯቸው ቢመልሷት እና ሀይ ባይ ተገኝቶ ነገሮቹ ቢስተካከል የምል እምነት፣ እንዳልከው አብረን በምንጮትበት ሰዓት ምንም አይነት ነገር አናይም። ምክንያቱም አብረን ነው የምንጮተው፣ አብረን ነው የምናሳልፈው። የሚባለው የሚወራው ነገር ያው ሰዎች ፊዚካሊ በሚያዩት ነገር ነው የሚሳቡት እና ከዛ ከዛ አኳያ ይመስለኛል። ግን ባይ ኔቸር እግዚአብሔር የፈጠረውን ፍጥረት ምንም ማድረግ አንችልም። የእግዚአብሔር አፈጣጠር ነው የእሱ ስራ ነው፣ የእሱ ስራ ላይ ደግሞ ጣልቃ መግባት ስለማንችል አብዛኞቻችን ተስማምተን ተቀባብለን ነው የምንኖረው። ሁላችንም እንደ የባህሪያችን ብንለያየን አንድ ቲም ውስጥ ብዙ አይነት ባህሪ ቢኖርም የእሷም ምንም የተለየ የኔል ወጣ ያለ ነገር አላየውም። እኔ አይቼባትም አላቅም። እና ያው እንግዲህ ሴት ናት ብለን ነው ከኛ ጋር ተቀብለናትም እየተጫወትን ያለ ነው። ሴትም ናት። አሁን ላይ የተፈጠረው ነገር ምን እንደሆነ ባይታወቅም እስከ ማቀው ድረስ እንደዛ ነበረ። እኔ ዝም ብዬ ሳስበው ያለማበዷ ራሱ በእግዚአብሔር እንትን ነው ብዬ አምናለሁ። ምክንያቱም የተፈጠረባት ነገር በነጻነት ከሰው ጋር እንድትሆን የሚያደርግ እኮ አይደለም። እንደ ሰው እኛ ላይ ቢሆንስ ብለን ብናስብ። እኔ አሁን ቅርብ ጊዜ አይቻታለሁ። ዛሬ አምስተኛ ቀን ነው ምናምን ሳንተያዩ ላይ ያለፍንበት ነው። ዞሮ ዞር ብላ ራሱ ልጅቷ ሰው ያለማየት እንትን እስኪላ ድረስ ሊፈጠር አይገባም ነበር። ትወጣለች፣ ሜዳ ትሰራለች፣ ትንቀሳቀሳለች፣ አታቋርጠው ግን በዛ ልክ ነገ ይመለሳለሁ ብላ አይደለም። ኦልሬዲ የተደመደመባት ነገር እንዳለ ነውና ይህን ነገር ነው ማቆስ። ስለዚህ እዚህ አካባቢ ማለት ጥሩ ነገር ይሰጣታል። ምክንያቱም ከሰፈር ጀምሮ ከድሮ ጀምሮ እንቅስቃሴ የምታረገው ሰፈር ላይ ከወንዶች ጋር ነው ኳስ የተለያዩ ቦታ እየወጣች እስከምትጮትበት ድረስ አብዛኛው ፓርቱ ከወንዶች ጋር ነው ያመትጮታው፣ ያደገችበትም ሰፈር ስለሆነ። ግን ማህበረሰቡ እንደውም ጥሩ ቦታ ትደርሻለሽ፣ የተሻለ ቦታ ከአንቺ እንጠብቃለን እያለ ነው ያሳደጋት። ምክንያቱም ካለችበት ሁኔታ አንጻር ያላተስጦም እሱ ስለሆነ በዛ እንድታድግ ይፈልጋል ማህበረሰቡ። የዚህ አካባቢም ሰው እዚህ ሜዳ ላይ በምትጮት በሳ ብዙ ድጋፍ፣ ጥሩ ነገር ነው የምታገኘው። አብረንም በተጮት ሰዓት የዞንም አብረን ተጫውተናል። እዛ ጥሩ ነገር የምታገኘው። ከዛ በኋላ ያው ወደ ክለቡ ከሄደች በኋላ ብዙ የመገናኘት እድሉን አላገኘውም ከሷ ጋር። በቅርብ ይህንን ትሬኒንግ ከመጀመራችን በፊት አንድ ለቀን አግኝቻት ነበረ። ከረፍት ከመምጣታችን በፊት አግኝቻት አለው መንገድ ላይ ምናም ጀስት እንገናኛለን አሴ ፍሬንድም ስለነበር ማለት ነው። አሁን ላይ ያለችበት ነገር ግን ደስ ማይል ስለሆነ ወደ ኳሱ እንድትመለስ በደንብ ላይ እፈልጋለሁ። በመሳይ ጉዳይ ላይ የትኛው ነው ሀሳብ ወይም ማስተያየት ሀገሬ ስፖርትን ለመቀበል ፈቃደኛ መሆኑን ልንገልጽ እንወዳለን።